ያውላችሁ መዝሙር 116 ላይ አንድ ቃል አለ። እግዚአብሔር የልመናዬን ድምፅ ሰምቷልና ወደድኩት፣ ይላል ጆሮን ወደ እኔ ያዘን ብሏልና በዘመኔ ሁሉ ጠራዋለሁ። የሞት ጣር ያዘኝ። ለካ የጮሆ ወደ እግዚአብሔር በሞት ሲቹዌሽን ውስጥ ነው፣ በሞት ጣር ውስጥ ነው። ከዛስ የሲኦል ህማም አገኘኝ፣ ጭንቀትና መከራ አገኘሁ፣ ይላል ጭንቀት መከራ፣ የሲኦል ህማም ያዘኝ፣ አገኘኝ፣ ይላል በዚህ አይነት ሁኔታ ሆኖ ነው የጸለየው። ዳዊት ከዚህ አይነት ሁኔታ በምን ወጣ ብትሉኝ በጸሎት ወጣ። ስንቶቻችሁ ናችሁ በተለያየ ችግር ስታልፉ ስልክም ይቀድማችሁ ወደ ሰማይ መደወል ይልቅ ወደ ሰው የምትደውሉ። ከዛ ምን ይላል መሰላችሁ ቃሉ፣ እግዚአብሔርን ስም ጠራው፣ አቤቱ ነፍሴን አድናት። እግዚአብሔር መሐሪና ጻድቅ ነው፣ አምላካችን ይቅር ባይ ነው አለ። ይህን ያል ጭንቀት፣ ስቃይ፣ የሲኦል የሚያክል ቶርቸር ውስጥ የገባሁት ስለዚህ ጸለየ። ከዛ ምን እንዳረገ ታውቃላችሁ? እኔ ጎበዝ ጸላይ ስለሆንኩ አደለም የወጣሁት፣ ይቅር ባይ ስለሆነ ወጣዋል የእግዚአብሔር ይቅርታ ከሲኦል እኮ ነው የነጠቀን። ከዘላለም ሞት እኮ ነው ያወጣን። አረ አሜን ነው ወይ? ስለዚህ ምን አለ? ይቅር ባይ ነው አለ። አያችሁ ዳዊት ከዚህ አይነት ሁኔታ የወጣው በምንድን ነው ብትሉኝ፣ በጸሎት ነው። የአቤጽ ያስተማረን ነው በምንም አይነት ሁኔታ ውስጥ ራሳችንን ብናገኝ ከጸለይ እንወጣለን፣ እንወጣለን። እኔ በራሴ ህይወት ራሱ አይቼዋለሁ። አንድ ጊዜ በህይወት ይሄ ሆኖ የማያቅ ነገር ሆኗል። ኢትዮጵያ እያለሁ እና ምንም ቀኝ ግራ ብትል ምንም ሰው በቃ ሊረዳኝ አልቻለም። በቃ ስለዚህ ወደ ጾም ገቡ እኔ ነጋዴ ነኝ። እዛን በቃ ቀጥታ ጾም ገባሁ። ከጠዋት እስከ ማታ ጾም ቸርች እየሄድኩኝ ጸልያለሁ። ቢልዲንጉ ክፍት ስለ ነበር መካነ ኢየሱስ ቤተ ቤተክርስቲያን ዘበኞቹ ሁሉ እዛ ያውቁኛል፣ ጠባቂዎቹ። ገባለሁ፣ ጸልያለሁ። ከኤቲኤም እስከ 4 ፒኤም እስከ 5 ፒኤም እዛ ስጸልይ ነበር። ሙሉ ይወላችሁ፣ በጭንቀትና በመከራ በኪሳራ ገብቼ ነብዬ ሆኜ ነው የወጣሁት። ለካ እግዚአብሔር ወደ መንገዱ ሊወስድ አም ቴሊንግ ዩ